ጤና ይስጥልኝ ዳዊት ነኝ ከሳውዝ አፍሪካ ጆሃንስበርግ እንግዲህ ዛሬ የመጣበት በሌላ ኮንቴንት ነው እንግዲህ እንደምታዩቸው አርቲስት ሳምሶን እና አርቲስት ዳጊ የሚያደርጉት አላስፈላጊ ሳጠገባ ልጆቻቸውን እንዴት እየበጠበጠ እንደሆነ እያየን ነው እኔ እነሱን የእነሱ ችግር የለብኝም እነሱ ሲጀመርም በቃ ሁለቱም ውርጋጦች መደዴዎች ስለሆኑ ነው። ለቤተሰብ ለልጅ የማይጨንቁ ሰዎች ስለሆኑ ነው። እሱም በፊናው እሷን በፊናው የምታደርገው አስቀያሚ ነገሮች ልጆቹን እየረበሸ ነው። ልጆቹ ደግሞ ሀገር ናቸው። እንደ ሀገር ደግሞ ልንጨነቅላቸው ይገባል። ትልቋን እንደምታዋት ደርሳለች፣ በጣም ትልቅ ናት። 13፣ 14፣ 15፣ 16 አካባቢ ትደርሳለች። ብዙ የህይወት ጉዳዮች ያጋጥሙታል። ልታማከር ልጠይቅ የህይወት ልምድ ልታገኝባቸው የምትችላቸው ወላጅ ቤተሰቦች ናቸው እንጂ አያት፣ ታዲያ አክስት፣ አጎት ፈጽሞ እንደ ወላጅ ሊሆን አይችልም። ይህንን ደግሞ ያየነው ነገር ጉዳይ ስለሆነ ማለት ነው። ስለዚህ ወላጆቻቸው መለያየት እንኳን ትልቁ አማራጭ እንደሆነ ቢያስቡም ልጆች ፊት የዚህን ያህል የወረደ ቃላት መነጋገር የለባቸውም ነበር። በጣም ነው ያዘንኩት። እውነቴን ነው እኔ በቤቢ በጣም አዝኛል። በእውነት ነው ማራቸው ዳያ እሷ የምታደርገውም ነገር የማያምርባት ሴት ናት። ለበቀልና ለእልህ የምታደርገው ነገር ብዙ ዋጋ ያስከፍላታል፣ ወደፊትም ያስከፍላታል። ችግር የለው ግን ልጆቻቸው ላይ ምንድን እየጣሉ ያሉት? ልጆቻ ምን እያደረጉ ነው ያሉት? እንደ ወላጅ ያሳስበናል። ማናችንም ልጅ ስላልሆነ እንዳናስብ አንድ ትውልድ ሲበላሽ ብዙ ችግሮችን ይዞ ነው የሚመጣ። ስለዚህ የእነዚህ ልጆች እንደ ልጅነታቸው እኛም ደግሞ እንደ ወላጅ ሊያሳስበን ይገባል። ሀገር የምትኖረው እነዚህ ትውልዶች የሚረከቧት ናት የምትቀጥለውም በእነዚህ ልጆች አማካኝነት ነው። እኔ ስለ ዳጊና ስለ ሳምሶን አገባም ልት እ አያገባኝም እኔ ስለ እነሱ ምንም አያገባኝ፣ የቆሸሹና የሞቱ ትውልዶች ናቸው ምንም አያገባኝም። ግን እነዚህ ልጆች ያሳዝናሉ። ህጻናቶቹ በምን አመለካከት እን በምን አስተሳሰብ ነው አባቷን ቀና ብላ ልትናገር የምትችለው? ምን አይነት ትውልድ ብታፈራ ነው እንዴ? ያቺ ሚጢጧ ህጻኗ የተነገራት ነገር ካልሆነ በስተቀር አስባል ማቀዳ እንደዚ አይነት ነገር አትናገርም። ብላሽ የሆነ ትውልድ ስላፈሩ ነው ሁለቱም። ምን አይነት ቤተሰብ ነው ያሳደጋችሁ? ሁለታችሁ ምን አይነት ጋጦጥ ቤተሰብ ነው ያሳደጋችሁ? እንዴ መነጋገር መጨቃጨቅ መደባደብ ካለባችሁ እኮ በራችሁ ቆልፋችሁ መደባደብ ያለባችሁ እንዴ! አደባባይ ላይ ይውጣልኝ? እንዴ አረ ዳጊ ምን አይነት ጭንቅላት ነው? ምን አይነት አይምሮ ነው ያለሽ? ህዝብ አይፈርድሽም፣ ልንገርሽ አር፣ ማንም ሰው አይፈርድልሽም ላንቺ። እንዴ ገበና እኮ መያዝ መቻል አለብሽ አይደል እንዴ? ውጠሽ ችለሽ እኮ ነው ቁጭ ማለት ያለብሽ። እኔ ፍርድ አለ ህግ አለ አይደለ በህግ አትዳኝም እንዴ የቤተሰብ ካልቻለ የቤተሰብ ሽምግልና ካልቻላችሁ ማለት እኮ ነው ፍርድ አለ አይደለ እንዴ ህግ አለ አይደለ በህግ ለምን አትዳኝም ካሜራ ደቅነሽ እንደዚህ ልጆቹን በሉ ብለሽ እኔ ያላልኩም እንዴት ነው ሳታያችሁ እንደዚህ አይነት ነገር የሚያወሩት ክፉ እናት ነሽ የመጨረሻ ክፉ እኔ እንደዚህ አይነት ሴት አትመስኝም ነበረ እንዴ ሳምሱንስ ምን ሆነ ነው አትቀየስ የሚያራዳ ልጅ አይደል እንዴ አንተ እንዴ ካሜራ አስጥደ እንደዚህ አለኝ። ኧረ ይደብራል። ኧረ በስመ አብ ሁለታችሁም ሰገጤናችሁ ማትረቡ እንዴ እኔ እንዳትገዳደሉ ማርያምን ነው የማውራችሁ እንዴ በሰላም መለየት በጣም አሪፍ ነገር ነው። ልጆቹ ያለ ወላጅ የሚያድጉበት ጭንቅላታቸው በጣም የተመረዘን ነው የሚሆነው እንዴ ሰው ካልተፈላለገ እኮ መለየት ይቻላል። በቃ ዝም ዝም መልስ እኮ ነው ትልቅ። ልጆችን ልታስረዳቸው አትችልም በዛት። ምክንያቱም እናታችሁ ጠምዝዛ ጠምዝዛ ጠምዝዛ ዜሮ አድርጋቸዋለች። በቃ ዝም ለምን አትልም? ከአባታችን የሆነ ነገር አለ ብሎ ያስባሉ። አንድ ቀን እንደ ወንድም ልምከረ፣ እግዚአብሔር ነው ማውራ ቢቢ፣ የምሬን ነው ሳምሶን ትቆጭበታለህ በጣም ጠማማው ትውልድን ነው ያፈራኸው። በስማ ዳጊ ምን ሆነሽ ነው? ከአይድል ጀምሮ ነው የማውቅሽ፣ ደሩ ነው የማውቅሽ እኔ ከአይድል ጀምሮ ነው የማውቅሽ። በአቋራጭ በቃ በአቋራጭ መውጣት የምትፈልጊው ነገር አለ በቃ ተሳካልሽ፣ ሻሪ አራዳልሽ፣ በቃ ተጠቅመሽ ዝም ነው እንዴ ትዳሪ ለማስቀጠል ማንንም አይሰማሽም። ይስቅብሻል። መሳቂያ ነው የምትሆኚ። እንዲህ ሁላችንም ደልቶን ሆነን የምንኖር ይመስልሻል እንዴ? ተቻችሎ የሚባል ነገር አለ እንዴ? ፈት ሚስት መባል እኮ በጣም እኮ እንዴ አያኮራም እኮ፣ እጅግ መዋረድ እኮ ነው። መከበር እኮ በባል። ዳጊ ምን ሆነሻል አንቺ? ሀገር መከረሽ፣ ሀገር ሁሉ አስረዳሽ። ፓስተር አልቀረ ቄስ አልቀረ እንዴ! ሰይፉ ላይ ወጣሽ ተመከርሽ። ምንም የማትረቢ ሰው እንዴ! ታድያ ተዳርን ለማቅናት እኮ ማለት ነው። ብልሃት ነው የሚጠይቀው ድንገርሽ አይደል ብልሃት። ልጆችሽን የምትወጪ ከሆነ ማለት ነው። ሰልፍሽ ስለሆንሽ ነው እንጂ ልጆችሽን የምትወጪ ከሆነ ባልሽን ከነ ችግሩ ነበር የምትወጪው። ያራዳልሽ እንድስ አይደለም እንዴ! አወሳሰብሹ ነገሩ በጣም አወሳሰብሹ እንዴ! በቃ መጨረሻ ዲሲሽን ነው። በትንሽ የምታስብ ከሆነ ማለት ነው። ህግ ዳኝሽ ላሽ በቃ በአስቃሲ አራዳልሽ እንዴ። ምን ሆነሻል? እንደ ፋራ ትገጀለለሽ ካሜራ ይዘሽ ምናምን ባልሽ ታሳጫለሽ። የልጆች ናባት አንቺ ውርደት አምነሽ ስታስጠለ መጋዣ አንተ ስበንዳ አደለ እንዲው ሳምሶ ምን ሆናል? እንዲ አትቀየሰም ፋራ ይመስል ትፋጠጣለህ ካሜራ ተደቅኖ ብትፋጠጣለህ እንዴ ጃህ በቃ በቃ፣ ልጆቹ ደርሰዋል። እን ማታ ነው የሚሉት፣ ወንዶች ቢሆኑ ይመተዋል። ልንገርህ እግዚአብሔርን መዋረድ ነው ለአንተ ሳምሶን። ኧረ ይደብራል። እሷም በዛ በሚዲያ አንተም በዚህ በሚዲያ በቃ ስም ማጠፋፋት። ነገ ከነገ ወዲያ ትገናኛላችሁ። ልጆች የሚባል ትልቅ ነገር አለ። እግዚአብሔርን

ተኝ ትግ ያሰብኩት እንዲህ አድርገኝ ምናምን አይባልም። ያራዳ ልጅ እንዲህ እንደ ተማረ እንደ ሰለጠነ ከተማ እንደ ኖረ ሰው አስብ እንጂ ምን ዓይነት የማይረቡ ቴሬዛ ኮተታ